ታብታብ እያደረገን ወገንታል ኖ አይደለም አይደለም ነ ማንኛውም ፊልም መስሎኛል የሲኒማ ቤት ፊልም የሲኒማ ፊልም ብቻ አልመሰለኝም። ሲኒማ ፊልም ላይ ለምን አትገቢም ነው? አላስገቡሽም? አልፈልግም አለች። አልገባሽም ዘንድሮ አይ ትንሽ ስለ አልፈለኩ ነው። አልፈልግም የምትይ አንቺ አረ ግቢ እንደ እረፊ እራሱ እን ሆነ መግባታል። አንቺ ምን ሆነሽ ነው እንዴ? እኔ ስንት ይመክርኮት ትንሹ ነው። አሁን ላይቭ ላይ ብሬድ እንግዲህ ካገኘሽ ማነው መካሪ። ዳጊታ ይላል። ዳጊቷ ሀይ ሀንድ። እኔንማ ትኬት የሚሰጠኝ ሰው በእናታችሁ እንደታርጊ ልፈልግ። ክሬቲቭ አዋርድ መሄድ እፈልጋለሁ። ያቺ ዩቲናስ ብሎክ አላደረገችኝም። ላዶናይ ቪዲዮ ሰርኬለት ምን ሰርተ? እግዚአብሔር ለምን ቦታ አታደርጉትም ብዬ? ስድስት መቶ ምናምን ሺ ታዬ አጋጣሚ እሷ አይተው ነበረ፣ አዘውሪ ቡሎክ። በቃ ሰይፉ ላይ ቀርባ ከመጣ የምራ በቡሎክ ተውን በቃ እየፈጀችው ትገኛለች። ምንም ሳት አልተናገርካት? እናቴ ትሙት፣ አልተነገርኳትም። በቃ ቦታ አርጉት ይሄንን ሰርቷን ምናምን ነገር አልኩኝ። ትንሽ አወረውለት። ከዛ ወርዳ እሷን ቦታ አርጓት። ስለ እሷ የሆነ ነገር አላወረውም። እሱን ቦታ አርጉት ማለት እሷን አታርጉት ማለት አይደለም። ወይም አንድ ሰው ወዳለሁ ማለት ያንን ሰው ጠላለሁ ማለት አይደለም። ምን አስባ እንደሆነ አላቅም። እኔም ይመቻት፣ ለማንኛውም ማሬ ይመቻት ብሎ ካረገችኝ ብሎ ካረገችኝ፣ አላረገችኝ ምንም አይሰራልኝ፣ ምንም አይጠቅምኝ ብቻ የዛኔ ዋናው ክሪኤቲቭ አዋርዱ የ2025 ክሪኤቲቭ አዋርድ ወስደው አዶናይ ቢበለው መኪናን ቢወስደው እዛ ላይ አዶና ያሸነፈ ሲባል እንድቀውጠው ፈልጋለሁ፣ መቀወጥ ፈልጋለሁ። ለዛ ነው የሚሄድ እንጂ ባህላዊ ድም ጣጣ የለውም። አዶናይ ምችሽብ ሶሲ ስግጥፍ ምስ አዱናይ፣ ደስ ይለኛል። አይመችሽም? ይመችኛል። ትምህርት ያራዳ ልጅ እንዲህ እኮ የት ሄዱ? ዳግ ያለ

ማቻ አደረጋል ከምር ወሊ ጉዳዮች እና ማለት ነው። አትራክቲቭ አረጋት። አይ ኮፍያ ፈልጌ ነው እንጂ ነጭነቱን ፈልጌው እኮ አይደለም። ገብቶሻላ። ያስሚኒ ያስሚኒ፣ የእኔ እናት ሱስ ያስቀጣቸው ነው። ምን ብሩክ እኮ ያ ሊያስሞላቸው ነው። አይ ቲንክ ማን ነው ብሩክ እኔ ቦጋ ላይ እነሱ ጋር ስገባ አንተ እና መንግጣት የሚፈልገው ምናምን ስትለው ነበር። ምርቲ ራያ ዌልካም፣ ምርቲ ራያ ዌልካም። የኔ እናት ቦጌ እየቀጣጠቅ ቤትና ሶስት ሺህ አስገብኝ እንጣቸው። አልመጣም። ሶስት ሺህ አስገብኝ የኔ እናት። ሁለቶችንም እንጣችን ዮናታን ደስታ የሚባለው ቲክቶከር እኔ ጋር አይደለም። ነጠላ ዜማ ነው ማስወጣት እናንተ ብቻ አስቀጡኝ። ቲክቶከር እኔ ጋ እናት ትሙት እና አይ ቲክቶከር ነኝ እና ይለኛል እኔም ቲክቶከር

አፈነዳሽልኝ ወይ? ሚያስቀጣ ፋሚሊ። እናንተ ቆይ፣ እንዴት ታጣ እንዴት ታጣላችሁ ቆይ